እኔ እንግዲህ የአርት ፕሮጀክት ይዤ ረጅም ግድግዳ አርት እየሰራሁ ነው። በአጭር ቀን መድረስ አለበት። በጣም ተባብሮ እየሰራ ነው መንግስትም፣ ሁሉም በጸጥታም በምንም ቢሾፍቱ በአንድ ሳምንት ውስጥ ሌላ ታሪክ ገብቷል። አርሰዲን አታውቁትም ሆራን ማለት ነው። እና በጣም የተቀይሯል። እዚህ ጋር አንድ እየሰራን እያለ ስል እየሰራሁ አለፈ ዶሮ ይዞ ሰውዬው ዴ ነገር ዶሮ አለኝ ጀለሴ አረክዬ ነገር ዶሮ እንደያዘው ምናምን ከዚህ ሄድኩኝና ና፣ የት ነው የምትሄደው? ምናምን የት አባ ነው የምትሄደው? ዶሮ ይዘለዋለሁ ባህር ውስጥ ልጥል ወንድሜ፣ እንደዚህ ምናምን አያችሁ ሰላም እንዳይሆን በአ